ሰላም ጤና ይስጥልኝ! የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያ ላይክ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነውም አልፎ መረጃን የማስቀድምላችሁ ከወደ መቀሌ የተገኘ መረጃ ነው። በመቀሌ የተጠራው የተቃውሞ ሰልፍ ለሶስት ቀን የተጠራ ነው ተብሏል። እንግዲህ እንግዲህ እስከ ነጌ ድረስ አድማው እስከ ነጌ አርብ ድረስ እንደሚቀጥልም ስራ የማቆም ሁኔታዎችም ይታያሉ። ፕሬዚዳንት ታደሰ ወረደ ይሄንን ሰልፍ እንደሚቀላቀሉ እና ነጌም ቢሮዎቹ ዝግ ሆኖ እንደሚውሉ የገለጹበት ሁኔታ ነው ያለው። በማስታወቂያ አስታውቋል። በመቀሌ ሮማን አደባባይ ሰልፉ እያደረጉ ያሉት የጦርነቱ ተፈናቃዮች እንግዲህ ከፌዴራል መንግስት ጋርም ያላቸውን ሁኔታ በሰልፉ እያሳወቁ ይገኛሉ። ሰልፉ ቀጥሏል። በዚህ ጉዳይ እንግዲህ መብቴ ካልተገኘና ለሚፈጠረው ችግርም ተጠያቂ መንግስት ነው እያሉ ይገኛሉ። ከዚህ በፊትም እንግዲህ የፕሬዚዳንቱን ግቢ ጥሰው መግባታቸው ይታወቃል። እንግዲህ አድማጮቻችን፣ ተመልካቾቻችን በመቀሌ አሁን የሚታዩት ሰልፈኞቹ በጦርነቱ ወቅት ከመኖሪያ ቅያቸው የተፈናቀሉ ነው። በምድበት ላይ የማንነት ጥያቄ የሚነሳባቸው አካባቢዎችን የሚመለከት ጉዳይ ነው ይሄ ጉዳይ እንግዲህ ብዙ ጊዜ የማንነት ጥያቄ የሚነሳባቸው ቦታዎች ላይ ያሉት የማነት አስመላሽ ኮሚቴዎቹ በተደጋጋሚ ጉዳይ እየተናገሩ ይገኛሉ። ተፈናቃዮች እነማን እንደሆኑ ይታወቃሉ። እነዚህ የሚታወቁ ተፈናቃዮች ደግሞ በሕጋዊና በትክክለኛ መንገድ እንዲመለሱ የከለከለ ማንም አካል የለም። እነሱ ግን ተፈናቃዮችን ለመመለስ ሳይሆን ትጥቅ የታጠቁትን ወደ ክልሉ አስገብቶ ክልሉ ለራሳቸው የማጠቃለልና ትግራይን ሀገር የማድረግ ሴራ ነው የሚል ነው። በዚህ እንግዲህ ባለመግባባት እነዚህ ተፈናቃዮች በቀጥታ የሚሆኑ በተዘዋዋሪ የፖለቲካ መጠቀሚያ የሆኑበት ሁኔታ መኖሩን ነው አድማጮቻችን፣ ተመልካቾቻችን እየተረዳ ነው የምንገኘው። ሰሞኑን እንግዲህ በትግራይ ውስጥ በተደረገው የእርስ በርስ ክፍፍል አኳያ ህዋት ለተፈናቃዮቹ አያስብም፣ ተፈናቃዮቹም በትክክለኛው መንገድ ወደ ሰፈር የሚመልስ ከሆነ አጀንዳ ያጣል፣ ስለዚህ ተፈናቃዮችን እንደ አጀንዳ እየተጠቀመ ነው በማለት ዋትንም ሲተቹ የነበሩ አንዳንድ ፖለቲከኞችም እንዲሁም ተቃዋሚ ፓርቲዎችም ሀሳባቸው ሲሰነዝሩ እንደነበረ የሚታወስ ጉዳይ ነው። ከመቀሌ አካባቢ እንግዲህ እነዚህ ተፈናቃዮች በአማራ ክልል የሚሆን በየትኛውም በትግራይ ክልል በኦሮሚያ ክልል የሚሆን የፖለቲካ ፍጆታ እና የፖለቲካ መጠቀማ ባይሆኑ እና ትክክለኛ እና እውነተኛው ስራ ቢሰራ መልካም ነው ነው የምንለው፣ እንደ ዜጋም እንደ ሀገር አድማጮቻችን ተመልካቾቻችን በሌላ መረጃ የቀድሞ ጠቅላይ ሚኒስትር ብቅ ብሏል። ወጣቱ ወደ አመጽ እና ብጥብጥ ሊያመራ ይችላል ሲሉ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ይህ ትውልድ መንግስትን እንዴት ማርበርበት እንደሚችል ኬንያ በምሳሌነት የጠቀሱበት ሁኔታም አለ። ከሰባት ዓመት በፊት መፍትሔ ልሁን ብዬ ስልጣን እኔም ለቅቅ ያለውኝ ብሏል። አብይ የመጣው ግን የፈጣሪ ጣልቃ ገብነት ነው ብሏል። እንግዲህ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድማጮቻችን ወደ ወላይታ ተጉዞ እንግዲህ ሎጂ የገነባው ነው ብሎ መናገራቸው የሚታወስ ጉዳይ ነው። የወጣት አመፅ እንግዲህ ሰላማችንን ያናጋል ብሏል። ስራ አጥነት አመፅን ይወልዳል ነው ያሉ። እንግዲህ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድማጮቻችን፣ ተመልካቾቻችን መቼም ከእጅ የያዙ ወርቅ እንደበዳቤ ይቆጠራል ይባላል። ይሄ ሰው በጣም በሚገርም ሁኔታ ለሀገሪቱ ባለውለታ ናቸው ብለን ነበር የምናስበው ግን ከድጡ ወደ ማጡ ሆነ የሀገራችን ጉዳይ። በወቅቱ ይሄንን ሰው ስናመሰግን ነበር። ወደ ተሻለ መንግስት፣ ወደ ተሻለ ሰው ወይም አገሪቱን በእውቀት እና በችሎታ ማስተዳደር ወደሚችለው ሰው ማሳለፉ እጅግ በጣም የሚበረታታ ነው በማለት ብዙዎቹ ሲያደንቁት ነበር። ነገር ግን ከድጡ ወደ ማጡ የሆነበት እና እንደውም በሳቸው እጅ የነበረችውን ኢትዮጵያን ቢመልስልን አብይ አህመድ የሚሉት ደግሞ በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። አድማጮቻችን፣ ተመልካቾቻችን የእኛ ሰው እንግዲህ ያው እንደምታውቁት በእጅ የያዘውን የባሲ አምባ አይነት ነገር ነው እንግዲህ አሁን የገጠመን። ስለ እውነት ለመናገር ከሆነ በህዋት ጊዜ የነበረችው ኢትዮጵያ የናፈቀችበት ሁኔታ ነው ያለው አብዛኛዎችን እንደዚህ አይነት ጭካኔ እና እንደዚህ አይነት ግድያዎችን እንደዚህ አይነት ሰዎች በሰላም ወጥቶ መግባት የደረስንበት ነገር አልነበረም። በተወሰነ መልኩ ሴራዎች እና ችግሮች ቢኖሩም ከዚህ የሚብሱ ችግሮች አልነበሩም። እውነት ለመናገር ከሆነ ወደኋላ ዞር ብለን ብንገመግም ሁሉ ነገር ብንመለከት ያቺ ኢትዮጵያ ትሻለናለች የሚል ሀሳብ አስተያየት ያለው እንደሚበዛ ነው። ዝምለኝ። በሌላ መረጃ የመካከለኝ የመከላከያ አመራሩ በትግራይ ጦርነት ወቅት ፋኖ ከመከላከያ ጎን አልቆመም አልተዋጋም፣ ቆሞ አልተዋጋም ብሏል። እንግዲህ ከደቡብ ከኦሮሚያ፣ ከተለያዩ ቦታዎች፣ ከአፋር፣ ከሁሉም አካባቢዎች ተሰባስቦ ከእኛ ጋር ተሰልፎ ተዋቅቷል። ህብረተሰቡ እነዚህን ፋኖ ነው ካላችሁ ንገሩን። አንድም ከኔ ጎን አልነበረም ነበርኩ የሚል ካለ ይምጣና ያናገረኝ ነው ብሎ የረናሩ እንግዲህ ጀነራል ሻምባል ፈረደ ናቸው ይህንን ንግግር እያሰሙ የሚገኙት። ስለ እውነት ለመናገር ከሆነ በሰሜን ወሎ አካባቢ በላጎ ምሽግ ላይ ወደ ስምንት ፋኖዎች መስዋዕትነትን ከፍሎ በላጎ ምሽግን ከዋት ያስለቀቁት ፋኖዎች ናቸው። ሌላ ፋኖ ግንባር የገባበትን ቦታ መጥቀሱ አስፈላጊ አይደለም፣ ቆጥረንም ተናግረንም ጠቅሰንም ስለማንጨርስ ወሳኝ የተባሉትና ወያኔ የተመታበት ፋኖቹ በከፈሉት መስዋዕትነት መከላከያ መስፈራ የአካቶን ስምንት ፋኖች መስዋዕት የምትንከፍሉ በላጎ ምሽግን መከላከያ እንዲቆጣጠር ካደረጉት አንዱ የፋኖ ኃይሎች ናቸው። ይሄ በቂ ምልክትና ምሳሌ ወይም ደግሞ ማስታወሻ ሆኖ የሚቀጥል ጉዳይ ነው። ፋኖቹም ይህን ጉዳይ ያቁቷል። የሰሜን ወሎ ወይም ደግሞ በላጎ አካባቢ በተደረገ ኦፕሬሽን ይሄንን የሚረሳ አለ ብለን አናስብም። ስለዚህ ጀሬናሮ ከወደድከኝ ብትረቅጠኝ ችግር የለም። ስለጠላው ጥላህ ጥላዬን እንዳይነካ አይነት ነገር ነው። አድማጮቻችን ተመልካቾቻችን፣ በሌላ መረጃ ፊልድ ማርሻል ብርሃኑ ጁላ አስር ፐርሰንት ብቻ ነው የቀረን በታትነናቸዋል ነው የሚለው ብቻ ነው የቀረን እየጨረስናቸው ነው የሚለው እንግዲህ በዋሻና በገደል እየተደበቁ ብቻ ናቸው ያለው ብሏል። የፋኖ ኃይሎች ደግሞ እንግዲህ እውነታው ይሄ አይደለም፣ በተለያዩ ቦታዎች ላይ ወታደራዊ ስልጠናዎችን እየሰጠን ወታደር እያሰለጠን እያወጣን ነው ጫካ ላይ አይደለም ያለ ነው። በግልጽ ነው እየተዋጋናቸው ያለ ነው። ተደብቀን አይደለም ያለ ነው። በግልጽ ነው አሰልጥነን እያወጣን ያለ ነው ስሉ ያሳዩበት ሁኔታም አለ። አድማጮቻችን ተመልካቾቻችን እንግዲህ አንዳንድ ጀረናሮች እየወጡ እንዲህ አይነት ምስክርነትን የሚሰጡበትና የመከላከያ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም አስር ፐርሰንት ብቻ ነው በአስር ፐርሰንት ብቻ ነው እየተዋጋን ያለነው በማለት እንግዲህ አገሪቱ ያላትን ጦር ወደ አማራ ክልል ካስገቡ በኋላ ዳግም የደሃውን ልጅ በየጫት ቤቱ፣ በየአረቄ በየጠላ ቤቱ እና በየመንገዱ እያፈኑ ወደ ማሰልጠኛ ሲያስገቡ ተመልክተናቸዋል። ከእውነታቸው ውሸታቸው የዘለቀበት ሁኔታ መኖሩን ነው እንግዲህ የሚያሳየው። ሌላ አድማጮቻችን፣ ሰሜን ኮሪያ መካከለኛውን ሚሳኤል አስወንጭፋለች። እንግዲህ ሰሜን ኮሪያ እስራኤልን እና አሜሪካንም ተቃውማ ኢራንን በመደገፍ መግለጫ ማውጥታለች። እንግዲህ ቻይናም ከኢራን ጎን መቆሟን ነው ያስታወቀችው። ሰሜን ኮሪያ የሰነ ያስወነጨፈችው የሚሳኤል ቁጥር አስር ናቸው ተብሏል። እንግዲህ ሰሜን ኮሪያ በደቡብ ኮሪያ እና በአሜሪካ ላይ የምትፎክር ሀገር ነች። አድማጮቻችን እንግዲህ በተባበሩት መንግስታት ድርጅት እንግዲህ ሰሜን ኮሪያ ፕላስቲክ ሚሳኤሎችን እንዳትቶክስ ተደርጋ ነበር፣ ነገር ግን ግደለች ተብሎ የሚጠሩት ኪም ጆንጉም ግን ቶክሷል። ሰሜን ኮሪያ በጃፓን እና በደቡብ ኮሪያ ሰማይ ላይ በማሳለፍ በባህር ላይ አሳርፋለች። የሩሲያ ፕሬዝዳንት ፑቲን ምስጢራዊ ጉዳዮችንም ያወጣበት ሁኔታ መኖሩንም ተመልክተናል። በመቶ የሚቆጠሩ የሩሲያ ሳይንቲስቶች በኒኩለር ስራ ላይ እንደሚገኙ ገልጿል። እንግዲህ ጦርነቱ ቢቀጥልም ለቀው አይወጡም በስራ ላይ ናቸው ብሏል። እንግዲህ ቻይናም ትብብሩ እንደግፋለን ብላለች። ከኢራን ጎንም የቆመችበት ሁኔታ መኖሩን ነው አድማጮቻችን፣ ተመልካቾቻችን የተረዳ ነው። በሌላ መረጃ እንግዲህ የአድማጮቻችን፣ ተመልካቾቻችን የኢራን የእስራኤል ጦርነት እንግዲህ መጀመሪያ መጀመሩን ተከትሎ እንግዲህ ዶናልድ ትራምፕ አቋማቸው አልታወቅም ለዶናልድ ትራምፕ እንግዲህ በርካታ ጋዜጠኞች ጥያቄ ቢያቀርቡላቸውም። እስካሁን ግን ውሳኔ ላይ እንዳልደረሱ እና አንዳንድ ጦር ወደ መካከለኛ ምስራቅ ማስጠጋታቸው የሚታወቅ ጉዳይ ነው እስራኤል ከኢራን የምተኮሰውን ሙሉ በሙሉ ለማክሸፍ ያልቻለችበት እና በዛው በዛሬ ዕለትም ከኢራን በተተኮሰው ምሳኤል አንድ በእስራኤል ውስጥ የሚገኘው የህዝብ ሆስፒታል ማመታቱ ነው መረጃዎች የሚጠቁሙት። እንደዚህ አይነቱ ክስተቶች እንግዲህ ትልቅ ስህተት እንደሆነ እና ሲቪሊያን ተኝቶ የሚታከሙበት ሆስፒታል፣ ሲቪሊያን ብቻም ሳይሆኑ ሚኒትሪም ከሆነ ቆስሎ የሚታከምን ማህበረሰብ ወይም ደግሞ ሰው ላይ መተኮስ ራሱ ይሄ በዓለም አቀፍ ሕግ በወንጀል የሚቆጠር ጉዳይ ነው። አለማቾቻችን ተመልካቾቻችን ምናልባት እስራኤል በመሬት ስር በርካታ ሆስፒታሎች ቢኖሯትም ነገር ግን ከመሬት ውጭ ባሉት ቦታዎች ላይ ሆስፒታሎች መመታታቸው የሚታወስ ጉዳይ ነው። በፎቶም በቪዲዮም ተደግፎ የወጣበት ሁኔታ ነው ያለው። እንግዲህ ኢራን በዚህ ጉዳይ ስህተት መስራቷን ተረጋግጧል። በመካከለኛው ምስራቅ የተጀመረው ጦርነት እንግዲህ የእስራኤል የጦር ጀረናር የሆነው ብርጌደል ጀረናር አራማ ማኔኪ በመጀመሪያ 48 ሰዓት የወጣው ወጪ 1.45 ቢሊዮን ዳላር ነው ብሏል። እንግዲህ ለቀጥተኛ ጦርነት የሚወጣ ወጪ ነው ነው ያለው የሚሳኤል ማክሸፋን በቀን 8.57 ሚሊዮን ዳላር ይደርሳል ብሏል። እንግዲህ እስራኤል የምትጠቀመው ጦርነቱ በዚህ ከቀጠለ ከፍተኛ የኢኮኖሚ ውድቀት ይገጥማል። ምን ያለው በተመሳሳይ ሀያ አንድ ቢሊዮን ዶላር የሚወስደውን በአንድ ወር የወታደሩ ወጪ እንደሆነ ነው እንግዲህ እኚህ ጀረናር ያስታወቁ። አድማጮቻችን፣ ተመልካቾቻችን እንግዲህ ጦርነት አንድ ከተጀመረ የምታወጣው ወጪ ነው እንጂ የሚገባው ገቢ ጫና ይኖራል። ኢኮኖሚዎች በዛው ልክ ነው። በአውሮፕላን በረራ ምንም አይነት ገቢ አይገኝም። ነዳጅ፣ የተለያዩ ሸቀጣ ሸቀጦችም ገበያቸው የወረደ የሆኗል። ሁሉም ንብረቶቻቸውን ወደዚህ አካባቢ በረራ እንዲያደርጉ አያደርጉም። ተሳፋሪዎች ትራንስፖርት አያደርጉም። ብዙ በርካታ ውጣ ውረዶች ናቸው የሚፈጠሩት በጦርነት መካከል ማለት ነው። እንግዲህ ካስቀመጥከው ዲፖቲዝ ላይ እያወጣ ነው ለውጪ የምታውሎ ማለት ነው። ምናልባት ጦርነቱ በዚህ አይነት ሁኔታ የሚቀጥል ከሆነ ከወደ ኢራንም መረጃው ስላልወጣ ነው እንጂ የኢኮኖሚ ውድመት በሁለቱም ሀገሮች እየታየ እንደሚገኝ አንዳንድ መረጃ ምንጮች መረጃን እያወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር በሌሎች የግንባር መረጃዎች እንግዲህ ቀጣይ ጊዜ እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። መልካም ሚዲያ ላይ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ እና ለሌሎች አድማጭ ተመልካቾችም ሼር እንድታደርጉ በአክብሮት እንጠይቃለን። መልካም ምሽት።